ቻይናውያን ገበሬዎች ግዙፍ በሆኑ የሩዝ እርሻዎች ውስጥ ገና የተፈለፈሉ የአሳ ዝርያዎችን መልቀቃቸው ሰዎችን እያነጋገረ የሚገኝ ቢሆንም ቻይናውያኑ ግን ይህንን የእርሻ ዘዴ ከ200 ዓመታት በፊት ጀምሮ ይጠቀሙበት የነበረ ዘዴ ነው። አሳዎችን ሩዝ በሚዘራበት ረግረጋማ መሬት ውስጥ በመልቀቅ የቻይና ገበሬዎች በተመሳሳይ ሰዓት የሩዝና አሳዎችን የእርሻ ሥራ መሥራት ችለዋል። የአሳ ጫጩቶቹ በሩዝ ማሳ ውስጥ እንዲለቀቁ ሲደረግ አሳዎቹ ተባዮችንና ሌሎች የሩዝ እርሻውን ሊጎዱ የሚችሉ ትላትሎችን የሚመገቡ ሲሆን የሩዝ እርሻውም ከሰረተባይ ኬሚካሎች የጸዳ እንዲሆን ያደርገዋል ተብሏል። ከዚህም በተጨማሪ ከአሳዎች የሚወጣ የትኛውም ቆሻሻ ደግሞ ለሩዝ ማሳው እንደ ማዳበሪያነት የሚያገለግል ሲሆን የሩዝ ምርቱም አሳዎች ከሌሉበት የሩዝ እርሻ ጋር ሲወዳደር በብዙ እጥፍ የተሻለ ምርት እንደሚሰጥ ጥናቶች አሳይተዋል። አሳዎቹ በሩዝ ማሳው መካከል በመዋኘት ሲንቀሳቀቁ ሩዙ የተተከለበትን አፈር እንቅስቃሴ የሚጨምሩት ሲሆን ባለሙያዎች እንደገለጹት ከሆነ የአፈሩ አየሽን በመጨመርና የሩዙ ስር ጠንካራ እንዲሆን በማድረግ ጥሩ ምርት ይሰጣል ተብሏል። ለአሳዎቹ ደግሞ የሩዝ ማሳው ከጠንካራ የፀሐይ ብርሃን የሚከላከልላቸው ሲሆን የአሳዎቹ እድገት እንዳይቀጭጭ ያግዛል ማለት ነው። የሩዝ ምርሻና የአሳ እርባታ ዘዴ በተለያዩ ቦታዎች በተደጋጋሚ ተሞክሮ ውጤታማ የሆነ የእርሻ ዘዴ ነው። ገበሬዎች ከሩዝ ምርት ባሻገር አሳዎችን በመሸጥ ገበያቸው ከፍ የሚል ሲሆን፣ ይህ የእርሻ ዘዴ ከኬሚካል የጸዳ ምርትንም ለማምረት የሚያስችላቸዋል ተብሏል።